ዋና ዜና። በዛሬው ዕለት የአፄ ቴዎድሮስ እዝ በሁለት አውደ ግንባሮች ድል ተቀዳጀን። ከምኒልክ እዝ ጋር በጋራ ወደ መካነ ሰላም ያቀና የስምንተኛና ዘጠነኛ ክፍለ ጦር ጥምር ኃይል መካነ ሰላም ከተማን ሙሉ በሙሉ ተቆጣጥሯል። በደንበጫ ከተማ የገባውም የኢንጂነር ክበርት መስገን ብርጌድ በደንበጫ ከፍተኛ ቁጥር ያለው የጠላት ኃይል ሲደመሰስ በርካታ ተተኳሽና ወታደሮችንም ማርኳል። በዝርዝር እንመለከታለን። ዘመቻ አርበኛ ደማሊ አስረኛ ቀኑን በያዘው እንቅስቃሴ በዛሬው ዕለት የመካነ ሰላም ከተማን ዳግም ተቆጣጠረ። ከአፄ ቴዎድሮስ እዝ አህዶች በጥምረት ከምኒልክ እዝ ጋር ባደረጉት ትንቅንቅ የመካነ ሰላም ከተማን በቁጥጥር ስር አስገብተዋል። ሌላኛው መረጃችን ነው። ሙጃ ከተማን ጨምሮ ሙሉ ግዳን ወረዳ እስከን ጃፋትና ቡነ ዮሴፍ ተራራ እንደዚሁም በሌሎች የደቡባዊ ወሎ ቀጠናዎችና በሸዋ በጎጃም ከፍተኛ የድሮን ቅኝት ሲደረግ ማሉ ተሰምቷል። በነገ ሁለትም ተጠናክሮ ይቀጥላል የተባለው የድሮን ቅኝት ሊያደርስ ከሚችለው ጉዳት አስቀድመው ጥንቃቄ እንዲወሰድ ለሚዲያችን መልእክት ደርሷል። እናስደምጣቸዋለን። የድል በር ብርጌድ እና ንስር ብርጌድ ከእንፍራንዝ ወደ ማክሰኝት የብልጽግና አመራሮችን ጭና በመጓዝ ላይ የነበረች ተሽከርካሪ ላይ በወሰዱት የደፈጣ ጥቃት ሙሉ ለሙሉ ማውደም ተችሏል። ከረፋዱ ሶስት ሰዓት የአፋባሃ ሰሜን አማራ ቀጠና በላይ ዘለቀስ ዳግማ የቴዎድሮስ አምስተኛ ኮር የጥቁር አንበሳ ክፍለ ጦር አካል የሆኑት ድል በር ብርጌድ እና ንስር ብርጌድ ማክሰኝት ቀጠና በወሰዱት እርምጃ ነው ድል የተመዘገበው በዝርዝር እንመለከተዋለን። ጤና ይስጥልን ውዳማሽ ተመልካቾች፣ በመለው አለሙናችሁ። የመረጃ ሰዓታችንን እንጠብቃችሁ። የሟለፋኖ ዜና ጥንቅራችንን ስለምታደምጡን እጅግ አድርገን እናመሰግናለን። ይህ የፋኖ ድምፅ ነው። እኔው እንዳለ ቢክስ ደግሞ ቀደም ሲል የሰማችሁትን አበይት መረጃዎች በዝርዝር እየነገርኳችሁ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ወደ ቀዳሚው ዝርዝር መረጃ ተሸጋግረናል። ከጎጃም ግንባር ነው የምንጀምረው። የአፋባ ቴዎድሮስ እዝ በሁለት አውደ ግንባሮች ድል ተቀዳጀም። ከሚኒልክ እዝ ጋር በጋራ ወደ መካነ ሰላም ያቀናው የስምንተኛና ዘጠነኛ ክፍለ ጦር ጥምር ኃይል መካነ ሰላም ከተማን ሙሉ በሙሉ ተቆጣጥሯል። በአውደ ውጊያውን በርካታ የጠላት ኃይል የተደመሰስ ሲሆን መካነሰላም ሰላም እየሸሸ የሚገኘውን ጠላት የቴዎድሮስ እዝና ሚኒልክ እዝ በጋራ በመሆን መሀል በማስገባት ታላቅ ጀብዶ ፈጽሟል። በተመሳሳይ ደንበጫ ከተማ የገባው ጀግናዊ ኢንጂነር ክበር ተመስገን ብርጌድ በደንበጫ ከፍተኛ ቁጥር ያለው የጠላት ኃይልን ሲደመስስ ስድስት ካላሽንኮቭ ተማርኳል። አራት እግረኞች ከነሙሉ ትጥቃቸው እጅ ሰጥቷል። በድምሮ አስር ክላሽንኮቭ ገቢ የተደረገ ሲሆን የአማራ ብሔራዊ ኃይል ዛሬም በየአውደ ውጊያው እያደረገ ያለውን ማጥቃት አጠናክሮ ቀጥሏል። ለአብነትም ያክል በሌላኛው የቴዎድሮስ እዝ ዘመቻ በርካታ ድሎችን እያስመዘገበ የቀጠለ ሲሆን የኢንጂነር ክበር ተመስገን ብርጌድ በደንበጫ ከተማ ጠላትን ድል አድርጓል። የፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀንጂ ተፈታይ ንጉሴ ስድስተኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ ደንበጫ ከተማ በሚ የሚገኘው የብልጽግና ወራሪ ሰራዊት ላይ ታላቅ ድልን ተቀዳጅቻለሁ ብሏል። የጨለማው ደባብ የማይበግራቸው የትግል ፈርጦቹ በሌሊት ተነስተው በደንበጫ ከተማ ውስጥ ተሰብስቦ ንጹሐንን የሚረሽነው ሴቶችን የሚደፍረውን የዜጎችን ሀብትና ንብረት የሚያወድመውንና የሚዘርፈውን የብልጽግና አራዊት ስብስብ ዙሪያውን በመክበብ ከማልዶ 12 ሰዓት ጀምሮ በተለመደ የጦር ጥበባቸው ሲያስጨንቁት አርፍደዋል። በኮማንዶ አስር አለቃ ሁነኛው አንተን የሚመሩት ፈጣኖቹ የኢንጂነሩ ልጆች በአስደናቂ የውጊ ጀብዱና ግሩም በሆነ የጦር መላ ጠላትን በቦምብ እያደባዩ የጠላትን ምሽጎች እያፈራረሱና የጠላትን ግሮሮ እያነቁም በቆፈረው ምሽግ ይቀብሩት ውሏል። ማስተዋል የተሞላበትን ፍጥነት፣ ጥበብ የታከለበትን ድፍረት፣ መናበብ የታከለበትን አንድነትና ትስስር ገንዘብ ያደረጉት ኢንጂነሮቹ በጠላት ቀጠና ገብተው የጠላትን ቁመና በፍጥነት በመረዳት የጠላትን ኃይል በታትነዋል። እስከ አፍንጫ የተቆፈረው የጠላት ምሽግ ስትጥል ብቻ ከምትታየው ብልት ለይታ ከምትመታው የጀግኖቹ ጥይትና እንደ ኳስ ከሚጫወቱበት የጀግኖቹ የእጅ ቦምብ የሙታን ስብስቡን የብልጽግና ሠራዊት ግንባሩን ከመባልና ከመጋየት አል ነው በህዝባችን መከራና ስቃይ የሰከሩት የሰማዕቱ ኢንጂነር ክብር ተመስገን ልጆች በእውነትና ስለ እውነት የሚተኩሷት አንድ ትፍሬ ጥይት ጠላትን ሳትጥል በከንቱ አትወርቅም ውጊያው በአታ ሆስፒታል ወይም ገብርኤል ቤተክርስቲያን አካባቢ ጉላ ድልድይ እና በከተማ አስተዳደሩ አካባቢ የ ተደረገ ሲሆን በሁሉም ግንባሮች ከፍተኛ ድል ተመዝግቧል። በእነዚህ ግንባሮች ወገን ኃይል በወሰደው ፈጣን ማጥቃት በርካታ የጠላት ኃይል በቦምብ እና በጥይት ተደምስሷል። ጠላት ውጊያውን በብረት ለበስ እና በሌሎች ሜካኒዝድ መሣሪያዎች በመታገዝ ማካሄድ ቢሞክርም ጀግኖቹ ግን ብረት ለበሱን በብረት ክንዳቸው ተፋልመው መልሰዋል። ከማለዶ 12 ሰዓት ጀምሮ እስከ ሶስት ሰዓት ከሰላሳ ረፋድ በቆየው ውጊያ በርካታ ቁጥር ያለው የጠላት ሰራዊት የተደመሰሰና የቆሰለ ሲሆን የመሳሪያና ተተኳሽ ምርኮም ማግኘት ተችሏል። የቀንጌታ የወፍታዊ ንጉሴ ስድስተኛ ክፍለ ጦር የሕዝብ ግንኙነት ኃላፊ ፋኖ ዘመን ባሳዝ ነው ባደረሰው መረጃ መሰረት በቀጠናው የተደረገው ትንቅንቅ በድል የታጀበ እንደነበር ነው የደረሰን መረጃ የሚያመላክተው። ውዳርማሽ ተመልካቾቻችን፣ አሁንም መረጃችን እንደቀጠለ ነው። ወደ ሌላኛው የግንባር መረጃችን ተሸጋገርን። ወደ ምስራቅ አማራ ቀጠናም መረጃችን ነው የምንሸጋገረው። ውዳርማሽ በዘመቻ አርበኛ አደማሊ አስረኛ ቀን ትንቅንቅ አፋብሃ ምኒልክ እዝና ቴዎድሮስ እዝ አህዶች በጥምረት ባደረጉት ታላቅ ተጋድለው መካነ ሰላም ከተማን ዳግም ተቆጣጥረዋል። ምኒልክ እዝ ንጉስ ሚካኤል ኮር ኢንጂነር ደሳሌ ክፍለ ጦር እና መብረቅ ክፍለ ጦር እንዲሁም የቴዎድሮስ እዝ ስምንተኛና ዘጠነኛ ክፍለ ጦር በጥምረት እያደረጉ በዋሉት ብርቱ ትንቅንቅ ተጋድለው መካነ ሰላም ከተማን ዳግም ከፋሽስቱ ብልጽግና ሰራዊት ነፃ በማድረግ እና በመቆጣጠር ቦረና ወረዳን ሙሉ ለሙሉ ለመቆጣጠር እየገሰገሰ ይገኛል። በዚህ ቀጠናም ከቀናት በፊት መካነ ሰላም ከተማን ተቆጣጥረው የነበሩት የፋኖ አባላቱም የአገዛዙ ኃይል የሚያደርሰውን የከባድ መሳሪያ ድብደባ ለመታደግና ሕዝብና ከተማውን ለማዳን ከከተማው በቅርብ ርቀት በሚገኙ ገዢ ወታደራዊ ስፍራዎች ሰፍረው እንደነበር የሚታወስ ነው። ይሁንና የአገዛዙ ኃይል ከተማን ምሽግ በማድረግ በሚፈጽማቸው የከባድ መሳሪያ ጥቃት በአካባቢው ሕዝብና ነዋሪዎች ላይ የሚያደርሰው ጥቃት ተጠናክሮ መቀጠሉ ምክንያት ዳግም ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አሃዱ ነጋዴዎች ጋር በመቀናጀት የመካነ ሰላም ከተማና አካባቢውን በቁጥጥር ስር አውለዋል። በዛሬው ተጋድሎም በርካታ ተተኳሽ እናም የነፍሶን ከፍ ክላሽንኮቭ በፋኖ ቁጥጥር ስር የዋለ ስለመሆኑ የታወቀው በዘመቻ አርበኛ አደማሊ አስረኛ ቀን። በምዕራብ ወረዳም ከፍተኛ ውጊያ ከተደረገባቸው የመካነ ሰላም ቀጠናዎች ባሻገር በሌላኛው የምዕራብ ወሎ ቀጠናዎችም ከፍተኛ ወታደራዊ ፍጥጫ ይሎባቸው ውሏል። ነጻ በወጡ ቀጠናዎችም የሕዝብ አስተዳደርን የመመስረትና የማስተዳደር ስራዎች እየተሰሩ ሲሆን ፋኖም ውጊያዎችን የሕዝብ አስተዳደር የመመስረትና ወታደራዊ ራስን የማብቃት እንቅስቃሴዎችን አጠናክሮ ስለመቀጠሉ ነው የደረሰን መረጃ የሚያሳየውም። በዚህ ቀጠና እየተደረጉ የሚገኙ ፍልሚያዎች አሁንም ተጠናክረው እንደሚቀጥሉ ነው የደረሰን መረጃ የሚያሳየው። ውድ አማሽ ተመልካቾች፣ በዚሁ በወሎ ግንባር እንቆያለን። ለዓለም አቀፍ ፋኖ ሚዲያ የደረሰውን የጥንቃቄ መልእክት ወደ እናንተ እናጋራለን። በሰሜን ወሎ ሙጃ ከተማን ጨምሮ ሙሉ ግዳን ወረዳ እስከ እንጃፋትና ቡኔሴፍ ተራራ ድረስ ከጋሸና ምላስ ጀምሮ እስከ ቦያ ሚካኤልና ሻሪያ ገነት እስታይሽ ከተማን ጨምሮ ሙሉ ጋዞ ወረዳ አሁን ተገኝ ከተማን ጨምሮ ሙሉ ራሳንጎት ወረዳና ቀበሮ ሜዳ እንዲሁም ድልብ ደረስ ከወንዳች እስከ በቅሎ ማነጫ ከደቦት እስከ አስቂትና ሳንቃ ድረስ ከተኩለሽ እስከ ቆቡና ጎብ ዙሪያ ከምርሳ እስከ ውጫሌና ሙሉ አምባሰል ቀጠና የአገዛዙ ኃይል ከፍተኛ የድሮን አሰሳና ቅኝት ሲያደርጉ ውሏል። በተመሳሳይ በደቡብ ወሎ ዞን ቀጠና በማሻና ተንታ አጅባር፣ እንዲሁም በአማራ ሳይንት ቀጠና ደሴ ዙሪያ ከሀይቅ በቅርብ ርቀት በሚገኙ አካባቢዎች፣ በሸዋ ደብረ ብርሃን ከተማ ዙሪያ፣ በጎጃም ገርጨጭና አካባቢው ፋግታ ዙሪያ፣ እንዲሁም ሰክላና ቦሬ ዙሪያ ዛሬ መስከረም 23 2018 ዓ ም ከማለዳዎች ጀምሮ ከባድ የድሮን ቅኝት ሲደረግ ስለማዋሉ ሰምቷል። ህዝቡ አንድ ቦታ ተሰባስቦ ከመገኘትና ሌሎች ለድሮን ጥቃት የሚያጋልጡ ተግባሮችን ከመፈጸም እንዲቆጠብ ነው መልእክት የደረሰው። ከዚህ ባሻገር የፋኖ አባላቱም በሚሰባሰቡበት ጊዜ ህዝባዊቶችን በሚያደርጉበት ጊዜ፣ እንደዚሁም የተለያዩ የሬሽን ልውውጥ በሚያደርጉበት በምገባ እንደዚሁም በእንቅስቃሴና በአውደ ግንባር አስፈላጊ ወታደራዊ እርቀታቸውን ጠብቀው ውጊያዎችንም እንዲያደርጉ ነው የደረሰ መረጃ የሚያመላክተው። የአገዛዙ ኃይል በእጅ በእጅ በከባድ መሳሪያ ያልቻለውን አውደው በድሮን ሰው አልባ አውሮፕላን በመታገዝ ለማድረግ ያሰበ ሲሆን ጠንካራ ወታደራዊ ቤዝ ያለባቸው የፋኖ ቀጠናዎች ላይ የድሮን ጥቃት በመፈጸም የፋኖን አቅም ለመግታትና ለማንኮታኮት እንቅስቃሴ እያደረገ ስለመሆኑ መረጃው ደርሷል። ውዳማች ተመልካቾች በእነዚህ ቀጠናዎች የሚደረጉ ማናቸውም እንቅስቃሴዎችም ይህንን ታሳቢ የተደረገ እንዲሆንም ነው መረጃው የተጋራው። ለጌታቸው ረዳት ተጠሪ ነው እየተባለው በአፋር ክልል ወታደራዊ ስልጠና እየወሰደ ከሚገኘው ታጣቂ ኃይል መካከል በርካቶች በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስንዋጋ ተማርክም በሚል እንዲናገሩ ካስጠኗቸው በኋላ ቪዲዮ መቀረጻቸው ታወቀ። ከታጣቂ ቡድኖች መካከል ተመርጠው ምን መናገር እንዳለባቸው ስልጠና ሲሰጣቸው የሰነበቱ ሲሆን ትላንት መስከረም 22 2018 በፋና ቴሌቪዥን ደሴ ከተማ ላይ ቀረጻ ሊደረግላቸው እንደነበር መዘገባችን ይታወሳል። ታዲያ ከቅናት በፊት ጀምሮ በወልዲያና በሌሎች ወሎ ቤተ አማራ አካባቢዎች ላይ የጠላት አብይ አህመድ ወታደርን አከርካሪ የሰበረም ለወገን ኃይል ደግሞ የምስራቸውን ገድል ሲሰራ መሰንበቱ የሚታወስ ነው። አገዛዙ በተለያዩ ከሚላቸውና ከሚተማመንባቸው እዞች መካከል አንዱ የሆነው እንዲሁም በእግረኛ ሰራዊትም ሆነ በሜካናይዝድ እጅግ ጠንካራ የተባለውን የሰሜን ምስራቅ እዝ ፋኖ ባወጀው ዘመቻ አደማሊ አባናደው ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት መዘገቡም ይታወሳል። የተደናገጠው አገዛዙ ፋኖ ከሻቢያና ከህወሃት ጋር ሆኖ ወጋኝ በሚል የበሬ ወለደ ፕሮፓጋንዳ ስራ ለመስራት ቢሞክርም ነገር ግን የሻቢያ ጦር ወልዲያ ድረስ መጥቶ የወጋችሁማ ቀይ ባህር እንዴት ልታስመልሱት ነው በሚል በርካታዎች የፌዝ ትችት ሰንዝረውበታል። ፋኖ ከሻቢያ ጋር ወጋኝ የሚለው የፕሮፓጋንዳ እንቅስቃሴ እንደማያዛልቀው የተረዳው አገዛዙ ከህወት ጋር ሆኖ ነው የወጋኝ በሚል እንደ አዲስ ፕሮፓጋንዳ መስራት እየሞከረ ነው። አገዛዙ ያለፈው ዓመት በምዕራብ አማራ ቀጠና ታውጆ በነበረው በዘመቻ መቶ ተራሮች በመኮድ ካምፕ እና በሌሎች የጎጃም አካባቢዎች ላይ ስለደረሰበት ሽንፈት ሲናገር ጀኔራል ምግበይ የፋኖን ጦር እየመራ ወጋኝ በሚል አስቂኝና የቂል ፕሮፓጋንዳ ሰርቶ እንደነበር አይዘነጋም። ይህ ውርደትም ሽንፈትም ግብሩ የሆነው አገዛዙ በሰሞኑ የሎቤት አማራ ቀጠና ውጊያ የሰጣቸው የህዋሃት ታጣቂዎች ናቸው ለማለት በአፋር ክልል ወታደራዊ ስልጠና ሲሰጣቸው የነበሩ የነ ጌታቸው ረዳት ረዳ ታጣቂዎችን መልምለው ምን መናገር እንዳለባቸው ስልጠና ሲሰጥ ሰንብቷል። ከመንግስት ጋር ሆኖ ህወሓትን እንዲወጉ ስንቅም ትጥቅም ከቤተ መንግስት እየተሰፈረላቸው በአፋር ክልል ሀራ መሬት ወደ ተባለ አካባቢ ገብተው ስልጠና እየወሰዱ ከሚገኙ የነ ጌታቸው ረዳ ታጣቂ ቡድን አባላት መካከል ነው ለፕሮፓጋንዳ ይሆናሉ ተብለው ተመርጠው ስልጠና ሲሰጣቸው የሰነበተው ለዚሁ ተግባር የተመለመሉት ታጣቂዎቹ ከህወሓት በተሰጠን ትዕዛዝ መሰረት በወልዲያ ዙሪያ ከፋኖ ጋር ሆነን መንግስትን ስንወጋ ነበር፣ ግን በውጊያው የመከላከያ ሰራዊት ጥቃት አልቻልነውም። በርካታ ጓዶቻችን ተሰውተው ብናል፣ እኛም ተማርከናል፣ የሚሉ ቃላቶችን ሲያጠኑ እየሰነበቱ ሲሆን ትላንት መስከረም 222018 ዓም ምት በፋና ቲቪ ደሴ ቅርንጫፍ ቀረጻም እንደተደረገላቸው ለማወቅ ተችሏል። ይህ መረጃ ለሁሉም እንዲደርስና የብልጽግናው የሀሰት ፕሮፓጋንዳ እንዲከሽፍም ጥሪ ቀርቧል። መረጃውን ያጠናቀረው መረብ ሚዲያ ነው። ወደ ጎንደር መረጃችን እናቀናለን። ውድ አድማች ተመልካቾች ድልበር ብርጌድ እና ንስር ብርጌድ ከእንፍራንዝ ወደ ማክሰኝ የብልጽግና አመራሮችን ጭና በመጓዝ ላይ የነበረችን ተሽከርካሪ እርምጃ በመውሰድ ሙሉ ለሙሉ ስለማጋየታቸው ተሰማ። ዛሬ መስከረም 23 2018 ከረፋዶ 3 ሰዓት ላይ የአፋብሃ ሰሜን አማራ ቀጠና በላይ ዘለቀ ዝ ዳግማዊ ቴዎድሮስ አምስተኛ ከውር የጥቁር አንበሳ ክፍለ ጦር ድልበር ብርጌድ እና ንስር ብርጌድ ማክሰኝ ልዩ ስሙ ፈረንጅ ውሃ ተብሎ ከሚጠራው የገጠር ቀበሌ ላይ ጠላት ባላሰበውና ባልጠበቀው መንገድ መብረቃዊ ጥቃት ደርሶበታል። በጥቃቱ ተሽከርካሪውና በተሽከርካሪ ተሽከርካሪው ላይ የነበሩ የብልጽግና አመራሮችና ለጀባ ስራ ከተሽከርካሪው ላይ የነበሩ የአድማ ብትን አባላት ሙሉ በሙሉ ሙትና ቁስለኛ እንዲሆኑ ተደርጓል። በነበልባሎቹ ፋኖዎች ድንገተኛ ምት የተነሳ ተሽከርካሪ መገልበጥ አደጋ የደረሰበት ሲሆን ጥቃቱ የተፈጸመው ከማክሰኝትና ከኢንፍራንዝ በቅርብ ርቀት ላይ በመሆኑም ጠላት መረጃ ስለደረሰው በፍጥነት ውጊያ ቀጠና ላይ በመድረሱ በጥቃቱ ሰለባ የሆኑና ክፉኛ የተጎዱትን የጠላት ኃይል ቁጥር በውል ለመለየት አልተቻለም ብሏል። የአፋ ባሀ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማ የቴዎድሮስ አምስተኛ ኮር የህዝብ ግንኙነት ኃላፊ ፋኖ አብነት ሞላም ባደረሰው መረጃ መሠረት ውዳማሽ ተመልካቾች የመጨረሻ ያልነው መረጃ ነው የምንነግራችሁ። ሰሞኑን መካነ ሰላም ላይ በተደረገው ተጋድሎ አገዛዙ ቡላ ከሚማረክ ዙያ ሶስትና ዲሽቃ መሳሪያችን ቢማረክ ይሻል ነበር ያለለት በቅጽል ስሙ ቡላ ተብሎ የሚጠራው የወረዳው ምልሻ ጽህፈት ቤት ሰራተኛ አቶ ሞገስ አበይ በፋኖ ቁጥጥር ስር ውሎ ምርመራ እየተካሄደበት መሆኑን ሰምቷል። በአፋ ብሃሜን ምኒልክ እዝ ንጉስ ሚካኤል አሊ ኮሬ ኢንጂነር ደሳለኛ ስፋ ክፍለ ጦር ስር በሚገኙት በጌታ ሰዋስረስ ብርጌድ ተወራሪዎች ማንቆርቱን የታነቀው አቶ ሞገስ ወይም ቡላ በመካነ ሰላም ከተማ ፋኖ ናቸው በሚል ስላስገደው ላቸው ነዋሪዎች በእርሻ ስራ ላይ እንዳሉ በጅምላ አስሮ ደብዛቸው እንዲጠፉ ስላደረጋቸው አርሶ አደሮችና በከተማዋ ስለሚፈጸመው መንግስት ምርት ዝርፊያ በዝርዝር ተናግሯል። በዚህ በኢንጂነር ደሳለኛ ሰፋ ክፍለ ጦር ስር የሚገኙት ጥላውን ፈንታው ብርጌድ በተመሳሳይ በዕለቱ በነበረው ውጊያ አቶ ታከለ ፍሮ የሚባለውን ቀንደኛ ሚሊሻ እና ሰላቶ ከተደበቀበት ቤት በመግባት ከነትጥቁ በቁጥጥር ስር እንደዋለው ለማወቅ ተችሏል። ከአቶ ታከለ ፍሩ እና ከአቶ ሞገስ አብዬ ወይም ቡላ በተጨማሪም አቶ ሀሰን ሸቴና አቶ አከለ ተሰማ ከሌሎች አምስት ባንዳዎች ጋር በፋኖ ቁጥጥር ስር ይገኛሉ። የኮሮ ህዝብ ግንኙነት ክፍል ከምርኮኞች ጋር ያደረገውን ኢንተርቪውም በቅርቡ ለህዝቡ ይፋ እንደሚያደርግ ነው የገለጸው። በዛሬው እለትም በመካነ ሰላም ከተማ በመግባት ድል እንዳደረጉ በቀደም ሲል በነበረው የመረጃ ሰዓታችን ላይ ማገራታችን የሚታወስ ነው። ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያም ለዛሬ የተመራረጡ አበይት መረጃዎች እስካሁን ያደመጣቸዋቸውን ይመስላሉ። በአራቱ ማዕዘናት ከፍተኛ ወደ ውጊያ እያደረገ የሚገኘው የአማራ ፋኖ የተጋረጠበትን የህልውና ስጋት ለመመከት፣ ከዚያም ባሻገር በማጥቃት የድሉን ውጤት ለማፍሰር ከፍተኛ ስራዎችን እየሰራ ይገኛል። ከዚህ ጋር ተያይዞ የሚነሱም የእርስ በርስ ጉሽሚያዎችና የልዩነት ሀሳቦችም የፋኖ መሪዎች ሰዎች በወደ ሰፊነትና በቅንነት በውይይት ወደ አንድ እንዲመጡም የዓለም አቀፍ ፋኖ ሚዲያ ጥሪም መልእክትም ነው። ውዳማች ተመልካቾች ዕለታዊ የሟለ ፋኖ ዜና ጥንቅራችን በዚሁ ተጠናቋል። አብሬያችሁ ቆይታ ያደረግኩት ወንዳለቢክስ ነበርኩ። በሌላኛው የመረጃ ሰዓታችን ዳግም እስከምንገናኝ ድረስ በያላችሁበት በቸርቆዩን ሰላም ለእናንተ